ወንዶች ሁሉ ወንድ ሁኑ። መጀመሪያ እንደ ብሩኬ ወንድ ሁኑ። ቀበቶ ታጠቁ፣ መጀመሪያ ማለት ነው። ወንድ ስትሆኑ ወንድን ስታሙ ደስ ደስ ደስ። ዝም ብላችሁ ገና አለባበሳችሁን ሳታስተካክሉ እብሩክ ላይ ወጣችሁ ቂብ ስትሉ ምን ምን ምን አታስቡም። እንደናንተ እብሩክ እኮ እንደናንተ ለፍልፎ እንደናንተ ውደዱኝ ብሎ አይደለም። የተወደደው በተግባር ነው እብሩክ ምድራሽ ቃባጭ ሁላ ምንድን ነው አሁን አንተ ሀይሚ የብሩክን ፎቶ ቆርጠ ሀይሚን እንዴት አባካር ግን ያቀፍካት ይቅር ይበለኝ በዚህ ጾም ተሳደብኩኝ እንዴት ነው ያቀፍካት አንተ ምን ፈልገህ ነው እሷን ያቀፍካት ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት አላችሁ እንዴት ናችሁ አለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው ተመልሼ መጥቻለሁ ቤተሰብ እንግዲህ እዚህ ጋር ማለት ነው ሩዚን ትተህ ብሩኬ የት ልትሄን ነው ገንዘብ ስላለ ልትሄድ ነው ወይ ሰርቶ እኮ ነው ያመጣው ሰርቆ ተቆመ ሰርቶ ነው ያመጣው አንተም ስራ እንደሱ እንደሱ ሆነ ስራ በመጀመሪያ ማለት ነው ታጠቅ ብለህ ስራ እህቴ ምናምን እህትህ ክብር ካላት ማለት ነው ብሩክን የማፍቀር መብት የላትም እንደ እውነቱ ከሆነ ማለት ነው እኛ እናከብራቸው ብለን የሀይሚ ጓደኛ ናት ብለን ዝም ብለን ሀሳቧን ተቀበልንላት እንጂ ይህን ያህል እኮ ብዙ የወደድናት እንዳይመስልህ እንዴ ምድረ የምታሽቃብጠው ፈልግላታ ፈልግላት ብሩክ ብሩክ ነው እንዴ ብሩክን ካላፈቀረች ታንቃ ተሞታለች። ለምን ልምን ድብም አትልም? ድብም ትበላለች፣ ህይወቷን ቀጣላች። እኛ ምን አገባን? ሌላው ሲቀትል ደግሞ አንተ ቀይ ቲሸርት ለባሹ ማለት ነው ሃይምዬን የብሩኬን ፎቶ ያቀፈበትን ቆርጠህ ታምሌ ላይ አድርገህ ምን ለማለት ነው? ምን ለምን፣ ምን ለመፍጠር? አንዳንዶቻችሁ ማለት ነው እግዚአብሔርን የወንድ ቅናታን በጣም ያስጠላኛል። ሴቶቹ ስሽመችስ ምን ይደረግ ይሁን፣ ባይቀኑበት አይገርመኝም በቡቡ ላይ ያልተቀና በማን ላይ ሊቀና ይህ ደግሞ የወንዶቹ ቅናት ምን ይባላል? እስኪ እስኪ አለባበስ፣ ሱሪ መታጠቅ እስኪ ልመዱ። ቁምጣ ለብሳችሁ እታች እግራችሁ ስር ነው ጌጣችሁ፣ ባዶ ነው። ቁምጣ ለብሳችሁ እስኪ ብሩክን ቁምጣ ለብሶ እስኪ እዩት፣ እስኪ እዩት። አለባበስ ተማሩ፣ ንግግር ተማሩ፣ ቃላት ተማሩ፣ የተግባር ሰው ሁኑ። መጀመሪያ ብላችሁ ገና ከገና ከመሬት ተነስታችሁ በቃ ስሙ እንደው ስለሚጣፍጣችሁ የብሩክን ስም ለመወጨቅ የሀይሚን ስም ለመወጨቅ አቸኩሉ። ጉርጅ ከሊፋ ነው ሰርጉ? ምንድን ነው ምንድን ነው የታውቃለህ? አንተና ደጋሹ ዝም ብሎ አሁን እንዳመጣለት መቼም አድርግልኝ አይለውም ብሎ። እኔ የብሩኬና የሚሰርግ ጊዜ አንድ በግ አንድ በግ ያሉትን እኮ ከዚህ በፊት ተጣልተው አይተናቸዋል። ምን አረጉ? እዛ የሚሸጥበት ጊዜው ሄደው ለነቡሩኬና ለሀይሜ የተገዛ በግ ለእነሱ ምንድን ነው? በስማቸው እነሱ መጽዋት የሚወጣወት መሰላችሁ እንዴ? አንዳንድ ጊዜ የምታደርጉትን አውቁ። ዝም ብላችሁ ስማቸው ስለጣፈጣቸው ብቻ የእነሱን ስማ እያነሳችሁ ስሩ ችግር የለው። ግን አንዳንዴ ወንድ ሆኑ መጀመሪያ ማለት ነው። ዝም ብላችሁ ከመሬት ተነሱ። አሁን አንተ በቡሩኬ ቦታ ላይ ሀይሜን ፎቶዋን ቆርጠ የታቀፍከው ምን ምን ፈልገ ነው? በጣም ነው የሚያስጣለው። ምን ፈልገህ ወንድ ሁን መጀመሪያ። መጀመሪያ ወንድ ስትሆን አይደለም እንደ ሀይሚ አይነት ሌላም ሰው ልትታቀፍ ትችላለህ። ግን አሁን ላይ በቃ አንተ መጀመሪያ አለባበስን አስተካክል፣ ወንድ ለመሆን አለባበስን አስተካክል እንጂ ምን እንዲህ ብሩክ እኮ ብትለው እንዲህ ስለሱ ያላየሁ ነገር ካለ በደንብ ማየት ትችላለህ። የብዙ ወንዶች አስተማሪ ነው ብሩክ ማለት ነው። አልገባሁም አንተ አታውቅማ እንዴ እህቴን እህቴን ላ ያንተን እህትኛ ምን እናቃለን? እህትን መቼ ትናንትና መታ አፈቀርኩ ክሎሮክስ ጠጣለሁ ስላለች ዙም ሴትነቷን አክብሮ መስ ስለሰጣት እንደዚህ እገልሃለሁ ምናምን አንብልሃ ትከፍታለህ። ካፍታለ አንተ አሻሮ የመሰልክ ሰውዬ ስለተሳደብኩ በጣም ይቀጣ አናዶኛል። እሺ ምክንያቱም ገንዘብ ስላለና እንደምትሄድ ምናምን ብሩክ ሰርቆ ነው እንደገንዘብ ያገኘው ሰርቶ እኮ ነው ሰርቶ ተሰድቦ ተረግጦ ሳይሞት ሞታሃል ተብሎ ምንም ባልዋለበት ስራው ባልዋለበት ነገር ብሩክ እንዲሆነሃል ተብሎ እኮ ተዘግቦ እኮ ነው። ብሩክ ያገኘው ገንዘብ እንደዚህ ሰርቶ ነው። እናንተ መሬት ቁጭ ብላችሁ ተነስታችሁ የብሩክን ስም ስርጥጥ ስታደርጉ አታፍሩም ትንሽ? በሄደበት ለጓደኞቹ መልካም ነገር አድርጎ ምክር ያለውን ነገር ለግሶ አስተዳደጉን ስለ ቤተሰቡ ስለ ሁሉ ነገር ፍቅር ለግሶ አሁን ደግሞ ከሃይሚ ጋር እግዚአብሔር እግዚአብሔር ሲወደው ፈጣሪ ሲወደው ማለት ነው እኮ እያውን ያላሰባትን ሴት ንግስት ከጎኑ ሰጠው። አሁን ደግሞ እናንተ ካጠገባችሁ ነው አድጋ የሄደችው። የት ነበራችሁ ድሮ? ዛሬ ከብሩክ ጋር ስታድግልን መስመር ስትይዝልን? በቃ ከብሩክ ላይ ለመፋቅ ትቧጣላችሁ ግን አይሳካላችሁ። በቃ ሰው እኮ ቪዲዮ ይሰራል እኮ። እኛ አሁን በእነሱ እንሰራለን እኮ ቪዲዮ። ግን ቪዲዮውን ስንሰራ የሆነ ሁለቱ መሀል ፍቅርን የሚያሻክር ነገር አንሰራም። እኛ አንድነታቸውን ነው ለማምጣት የምንጥረው። ቢጣሉ እንኳን መልካም ነገር እያወራ ነው እንጂ የምንጋፈጠው። አንድም ቀን እኔ የመጥፎ ነገር አውርቼ አላቅም። እኔ እንደው ሀይሜን ቢደግፏት እንኳን ብሩክን እንትን ሲሉ እኔ አሁን አሁን ባለፈው ፕራንክ ላይ ከብሩክ ጋር ሆኑ ከብሩክ ከጎኑ የሆንኩት ምንም ጥፋት ውስጡ ላይ ስላልሆነ ሰው እየፈረደበት ስለሆነ ብቻ ነው። ጥፋተኛ አይደለም እሱ። ለዛ ነው ከጎኑ ሆኜ ይሄ ሁላ ነገር እኔ ብቻ ሳልሆን ሌሎች ብዙ እህቶች አሉ፣ ብዙ ከኔ የበለጡ ብዙ እህቶች አሉ። በጣም በጣም እና ይሄ ደስታ እንደሚመጣ ዛሬ ላይ እንደሚደሰትበት ከሀይሚ ጋር ስለማቅ ነው። ለሀይሚ መጥፎ ወንድ ስላልሆነ ነው። እኔ ለብሮክ ሁሌም ፉል የሆነ እንትን የምሰጠው አስተያየት የምሰጠው ምን ጊዜም ቢሆን እንዴ አሁን በአሁኑ ብራንክ ብሩኬ ብዙ ነገር ነው የተባለው። በሃይሚ ማለት ነው። ሃይሚም ብዙ ነገር ተብላለች። ብዙ ነገር ራሷ ባመጣችው ጣጣ ነው። ያው ለስራ ቢሆን የሚመጣው ብዙ መስዋዕትነት ከፍለውበታል። በዚህ በአሁኑ አይዲያ ላይ ብዙ መስዋዕት ተከፍለውበታል። ሁለቱም ከፍለውበታል። ተስፋ እስከ መቁረጥ ድረስ ደርሰዋል። ግን እግዚአብሔር ይመስገን ክርስቲያን ተስፋ አይቆርጥም። ተመልሰው ወደ ነበሩበት ተመልሰዋል እና በጣም ብዙ ጠላትና ብዙ ወዳጅ የሚወዷቸውን በዛው ልክ ነው፣ የሚጠሏቸውን በዛው ልክ ነው ብሩክና ሃይሜ። ስለዚህ ዝም ብላችሁ ተመሬት ተነስታችሁ በተለይ ወንዶች ማለት ነው ለወንድ ያላችሁ አመለካከት ለብሩክ ያላችሁ አመለካከት ይቀንስ። ቦታጅራ ያላችሁ አንዳንድ እማ ትታወቁ ዝም ብላችሁ ተራ የሆናችሁ ሰዎች ማለት ነው ሰው ተራ ይባልም፣ ይቅርታ አድርጉልኝ። ግን እኔ ተራ ብዬ ነው ማስባችሁ፣ ምክንያቱም ምንም ሳይደርስባችሁ እንደዚህ ተነስታችሁ። አሁን አንተ እህትህ ሮዛ እህትህ ናት፣ ሆነት እውነት እህትህ ናት፣ ተቆርቆረህላት ነው አሁን እሱን እንደዚህ ምትለው። እሱ እኮ ብሩክ እኮ ህይወት ያለው ሰው ነው። ህይወት ያለው ሰው ካልሆነ ብለ የምትከራከር ወንድም እኔ አላውቅም። እህትህን ማስከበር ከፈለግ የእሷ የሆናትን ሰው እንድትይዝ ነው እንጂ የሰው የሆነን ለራሷ እንድታደርግ አትደግፋት፣ እህትህ ከሆነች ማለት ነው። በእውነቱ ነው። ወደ እውነቱ ዝንሄድ እና ጥሩ ነገር ስሩ። ቤተሰብ ያየዋችኋል። የጨረቃ ፋሚሊ ማንንም ለማሳደግ ችግር የለባቸውም። በጠላትነት ከመጣችሁም በዛው ልክ ነው። እና ውድ ቤተሰቦቼ ይሄ ልጅ ሀይሜ በቡራን ቆርጦ በሀይሜ በኩል ስለ አቀፋት በጣም አናዶኛል። ለምንድን ነው የሚቆርጠው? ምን ስልጣን ስላለው? እና በጣም ባልጌ አንተ ራሱ ማለት ነው። እንደዚህ አይነት ነገር ለምን ትጠቀማላችሁ? ወንድ አደላችሁ እናንተ። ወንድ ሆናችሁ እንዴት ነው ወንድ ላይ እንደዚህ የምታደርጉት? ሴት ኦኬ፣ ምንም ችግር የለም ኖርማል ነው። የሴት የወንድ ደግሞ ይደብራል እንደዚህ ማለት ነው እና ውድ ቤተሰቦቼ የሚያስቀይም ነገር ከተናገርኩ በጣም ይቅርታ አድርጉልኝ። ቪዲዮ እንዳየሁት በጣም አናዶኛል። ያው ሰሞኑን ስራ ስለነበርኩኝ ቶሎ ቶሎ እየተከታተልኩ እንደዚህ አይነት ኢንፎርሜሽኖችን ወደ እናንተ ይዤ አልመጣሁም። በጣም ይቅርታ እጠይቃለሁ ለዚህ ማለት ነው እና ሁለተኛ ብሩኪን እንዳትቆርጠው ሰምተሃል። ሀይሜ ላይ መለጣፍ መብትም የለህም። ቤተሰብ አመሰግናለሁ። መልካም ምሽት